ዳግም ለመወለድ ነው። ዳግመኛ ካልተወለዳችሁ በቀር ምግቡ ደግሞ የእግዚአብሔር መንግስት ልታዩት ችሉም ብሏል አይደል? ጌታዬ፣ እውነት እውነት ላለው ዳግመኛ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ልታዩት ችሉም ብሎ ይናገራል አይደል? ያ ዳግመኛ ያልተወለደ የእግዚአብሔር መንግስት ዳግመኛ ከክርስቶስ ጋር አብሬ ተቀበርኩኝ፣ ዋው ሲገባ፣ ከዋው ስወጣ ደግሞ ከእሱ ጋር አብሬ ሞት እንድል አድርጌ እንደተነሳው ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። እዚህ ላይ እንስማማለን አይደል? ይህ ግልጽ ነው። ይህ መጽሐፍ ቅዱስ ላይ የተጻፈ ነው። ሌለው ምንም። ይሄ ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። ሰው ዳግመኛ የሚወለደው ደግሞ በጥምቀት ነው አይደለም? በጥምቀት ነው፣ በጥምቀት ነው። ስለዛ ጥምቀት የእግዚአብሔርን መንግስት ለመውረስ ነው አይደለም? ያ ለመውረስ ነው። ዛሬ ለፕሮቴስታንት ወንድመቶች የማጨብጨብ ሆነ ስራ እሺ የምንጠመቀው የእግዚአብሔር መንግስት ለመውረስ ነው ይሄ እምነት ስለዛ እሺ የእግዚአብሔር መንግስት ለመውረስ ሰው ይጠመቃል የእግዚአብሔር መንግስት ለመውረስ ዳግም ለመወለድ ስለዛ ከመጠመቃችን በፊት ዳግም ያልተወለድ ነው ዳግም ያልተወለደ እሺ ዳግም ያልተወለደ ሰው ድኗል ዳግም ያልተወለደ ሰው ድኗል ለዚህ ደግሞ እኔ ብዙ ጊዜ የምመጣልኝ የተሰቀለ ሰውዬውን የተሰቀረለው ሰው የማያን እሱ ሳይጠመቅ እሱ በእምነቱ ብቻ ብቻ አድኗል። እኔ አሁንም ጥምቀትን ልክ እንደ እንትን አልወስዱም። እምነትን ነው የመጀመሪያ ማረጉ። ካመንኩኝ በኋላ ይጠመቃሉ። በመጠመቅ ደግሞ የእግዚአብሔር ልጅ ሆናሉ። አዲስ ፍጥረት ሆኜ እነሳለሁ። አንዴ ቆይ። እሺ፣ ችግር የለም ያ በጌታችን ቀኝ የተሰቀለው ወንበዴ በሰዓቱ በቃ ጥምቀት የለም፣ አለቀ። ጥምቀት አለ ተሰጥቷል፣ ያ ጥምቀት አለ ይሄ የሚያደነው ጥምቀት ጥምቀት የለም። እንጃ እኔ ብዙም እንትነኝ ማለት አይደለም፣ በትንሽ የማውቀውን ያህል ነው የማወራ። ችግር የለም፣ ምንም ችግር የለው። የሚል ጌታችን ኢየሱስ እንግዲህ ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው፣ ይህ በአብ በወልድ በመንፈስ ቅዱስ ስም የሆነ ጥምቀት የተሰጠው መቼ ነው? ምታስታውስ ሆነ ካላስታወስክ ምንም ችግር የለም። ምን ያስታውሳሉ? አጋጣሚ እሱስ ሞቶ ከተነሳ ከዛ በኋላ ነው አይደል? ትክክል። ስለዚያ ሞቶ ከተነሳ በኋላ እኮ የጥምቀት ስርዓት የሰጠው። የጥምቀት ስርዓት ባልተሰጠበት ሁኔታ ያንን ወንበ ቀኝ የተሰቀለውን ወንበዴ ማንሳት አንችልም ለማለት፣ ያ ሰው እሱን ያዝ እናደርግና ሚላ እሱስ ቢቀር እንኳን እሱስ ቢቀር አሁን እኔ አመንኩኝ። በመጀመሪያ የእምነት ይቀድማል አይደለ? በጌታ አመንኩኝ። በእሱ አምኜ ከማመን ወደ ጥምቀት እመጣለሁ። በስቴፕ ማለት ነው። ከአመንኩኝ በኋላ ያመነ የተጠመቀ ይድናል አደለ? ምለ እምነት ይቀድማል። ከእምነት ቀጤ ደግሞ ወደ ጥምቀት እመጣለሁ። በጥምቀት የእግዚአብሔርን ጸጋ ለመቀበል ነው። መንፈስ ቅዱስ ኃይል ለመሞላት ነው ብዙ በረከቶችን ለማግኘት ነው። ዳግምም ለመወለድ ብዙ ነገሮች አሉ። ልክ እንደ መጽሐፍ ቅዱስ ይሄ አሁን የቱ ጋር ነው? አንዴ ቆይ ላሳየህ። ነው ያው እንግዲህ እንትኑ የሪፖርቱ ምናምን እንዳለ ነው፣ ታውቃላችሁ። ዝምራችሁ ሪፖርት አንተን አይደለም ሚላ ነው። በፍጹም እኔ አንተን አላልኩህም። አንተማ እንዴት ሪፖርት አደረገ ነው። የተኛውን ጴንጤ ሪፖርት ያደረግን። ሌላ ጠላት ካለ ፈልጉ እንጂ ቢሰድቡኝ እንኳን እኛ ሪፖርት አናደርግም። ይሄን ታውቃላችሁ። አሁን አንተ ሚስኪን ስለሆንክ እንደዛ ለትል ትችላለህ። አይደለም ሪፖርትሁን ሁሉንም እንደዚህ ብለህ አትደምድም። እሺ ወንድሜ፣ እኔ ስክሪን ሪከርድ ቅድም እራሱ አድርጌያለሁ፣ እና ከዚህ ቀደምም ይኸው እንደዚሁ ጴንጤ ላይ ጴንጤ ላይ የሰራትን ቪዲዮ አስነስተውብኛል። መቼስ እንግዲህ ኤኒዌይስ ተው ታወቱ። አሁን እሱ ድረሳችን አለም ችግር የለም ማንም ይሁን ማን ቼክ የምታደረ ጊዜ በተመልከቱ ራሱ ማለት ነው። እንዴት እንትን እንደሚል እሱ ይሄ እንትኑ ቁጥሩ መለያየቱ ብቻ አይደለም። ኢቨን አይ አንተማ ሌላ ጠላት አለ። ጴንጤ ሪፖርት ያደርጋል። እሺ ችግር የለውም። አያደርግም ኔት አባቱ ስና እሺ፣ ከአንተ ጋር ልቀጠለም በማርቆስ ወንጌል ምዕራፍ 16 ቁጥር አስራስድስት ላይ ያመነ የተጠመቀም ይድናል ይላል። ይድናል ሲል ከምንድን የሚድነው ከዘላለም ሞት ወደ ዘላለም ህይወት ነው። ይድናል መዳኑ ደግሞ ከዘላለም ሞት ወደ ዘላለም ህይወት፣ ከዘላለም ሞት ወደ ዘላለም ህይወት ነው የሚዳነው። እሺ ከዘላለም ሞት ወደ ዘላለም ህይወት ለመዳን ሰውየው ምን ማድረግ አለበት አለ። ምን ያደረገ ነው እንደዚህ የሚድነው አለ። ምን ያደረገ ይድናል አለ ያመነ የተጠመቀ ይድናል። ደ ያመነ ይድናል፣ ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀ ይድናል ነው ያለው? የቱን ነው ያለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ግን ይፈረድበታል ወደሚለው ምን እመጣለሁ? እምነት ነው እዚህ ጋር። አሁን ወሳኝ ነገር እኔ እምነት ነው ቆይ እንመጣለን። እሱን አሁን ወሳኙ ነገር ብለን እኛ መለየት አይጠበቅብንም። ጌታችን አይ እዚህ ጋር ወሳኙ ጥምቀት አይደለም እምነት ነው ካለን በቃ እንደዛ እንወስዳለን። ካላለ ግን ያላለውን ጥንልና እናንተ የምር መጽሐፍ ቅዱስን እንደሚያምኑ እንደሚወዱ ሁለት ወንድሞች ስናወራ ያመነ የተጠመቀም ይድናል አይደል ያለው ሰው። መዳን ደግሞ ከዘላለም ሞት ወደ ዘላለም ሕይወት መምጣት ነው። ሰው ከዘላለም ሞት ወደ ዘላለም ሕይወት ለመምጣት ለመዳን ምን ማድረግ አለበት አለ። ዳግም መወለድ ብዙ ነገሮች። አይ እዚህ ጋር ቆይ አንዴ። ጌታችን ኢየሱስ ይድናል ያለው ምን ያደረገን ሰው ነው? ወይም ከዘላለም ሞት ወደ ዘላለም ህይወት ይመጣል ያለው ወይም ይድናል ያለው ምን ያደረገን ነው? ያመነ ብቻ፣ ያመነ የተጠመቀ ይድናል። ቆይ የሚድነው ምን ያደረገ ነው ያለ፣ ንገረኝ። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ተረጋጋ አንዴ። ቆይ የጠየኩህን ብቻ የሚላይ ወደዛ ምን እሄዳለን? የሚድነው ምን ያደረገ ነው ብቻ ነው ያልኩህ። ይህንን ጥያቄ ጠይቀና ከዛን ደግሞ ወደታችን ምን ያደረገ ነው አለ ጌታ ኢየሱስ። አሁን ያንተን አይደለም ኢየሱስ ያለውን እስቲ እናወራ። እንዳናወራ ምንም የለም። ጌታችን ኢየሱስ ጌታ ኢየሱስን ተወዷል ብዬ ተስፋ አደርጋለሁ አይደል? በጣም ጴንጤ እኮ ነኝ እና ደግሞ አምናለሁ። በነገራችን ላይ ኢየሱስን የምትወደው ከሆነ ግን መውደድህ የሚገለጠው ቃሉን በመጠበቅ ነው። የሚወደኝ የሚኖር ትእዛዜን ያከብራል አለ ጌታችን። ትእዛዝ ይፈጽማል አላለ። በመጀመሪያ እምነት ይቀድማል፣ ይቀድማል ሁ እሱ አደለም ውይይታችን። እኔ ከመጠመቅ እምነት ይቀድማል፣ አይቀድምም? አይደለም አሁን የምትወደው ከሆነ የጌታችን የክርስቶስ ኢየሱስን ቃሉን ማክበር አለበት። በእሱ ነው የሚታወቀው መውደድ። የኛን ቃል ሳይሆን እሱ ላሳየ እኮ ነው። ጌታ ኢየሱስ ያመነ የተጠመቀ ይድናል አለ። የሚድ ነው ምን ያደረገ ነው አለ ጌታ ኢየሱስ። የሚድ ነው ምን ያደረገ ነው አለ፣ ያመነ የተጠመቀ። እሺ፣ ስለዛ ለመዳን ምን ማለት ነው? ለመዳን ማመን በመጀመሪያ እምነት ነው ማድን ነው። በመቀጠል ደግሞ ጥምቀት ነው፣ ዳግም መወለድ። አዎ ለመዳን አደለ? ስለዛ እምነት ለመዳን ነው፣ ጥምቀትም እንደዚሁ ለመዳን ነው ማለት ነው። አምኖ መጠመቅ ለድህነት ነው። አምኖ መጠመቅ ለድህነት ነው ማለት ነው። አምኖ መጠመቅ ያ፣ እንደዛ ነገር፣ እንደዛ ነገር ሳይሆን ነው በቃ ጌታችን ሱስ ያመነ እንደዚህ እኮ ነው ማለት ማለት እና ላሳያ መልሽ ላሳይ ይል። ከዛ በኋላ አሁን የአንተ እምነት የመጽሐፍ ቅዱስ እምነት ነው። ሳላምን መጠመቅ አልችልም ነው የኔ ነገር። ጌታን ሳላውቅ እንዴት ውሃ ውስጥ እገባለሁ? ይኸው ና ይኸውልህ፣ አንተ አሁን የተናገርከው ለመዳን አምኖ መጠመቅ አለበት። ሰውዬው የሚድነው አምኖ ሲጠመቅ ነው አምኖ መጠመቅም ለድህነት ነው። ጥምቀት ለዳግም መወለጃነት ነው ያልከው፣ አሁን እሱ ፍጹም ክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው። ሰምተኛል ፍጹም ክርስቲያናዊ ነው፣ ፍጹም መጽሐፍ ቅዱሳዊ ነው። ግን ፕሮቴስታንታዊ ግን አይደለም። በጣም ይቅርታ ይንስ እነግርህ። ለምን ይህን ያልኩህ፣ አንተ በምታምነው ወዳጅ፣ አንዴ ቆይ፣ ሚላይ አሁን አንተ የምታምነውን ያዝ አድርገውና ከዛ በላይ ነግረሃለሁ። ምን ማድረግ እንዳለብህ ኔክስት ስቴፑ ምን መሆን እንዳለብህ ምን ምን መደረግ እንዳለበት። ስለውሃ ስለ ውሃ ጥምቀት ስታስተምር ያንተው ቤተክርስቲያን አጋጣሚ ደግሞ ስለነበረ እጅ ላይ አሳየው። ጥምቀት አንድ ሰው ከኃጢአቱ ንስሓ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌቶ አድርጎ በመቀበል ድነትን ካገኘ በኋላ ይላል። ጥምቀት የምትጠመቀው ድነትን ከማግኘት በፊት ነው ወይስ ካገኘ በኋላ ነው? የሚለው ጌታ ኢየሱስ እዛ ጋር የሚጠመቀው ከዳንኩኝ በኋላ፣ ጌታን ካወኩ ካመንኩኝ በኋላ ነው። ቆያ ካመን ካመንክ በኋላ ነው አደለም? አደለም ያልኩት። ጌታ ኢየሱስ ጥምቀትን ያመጣው ከድነት በኋላ ነው በፊት ነው? ጥምቀትን ያመጣው ከድነት በኋላ ከመዳን በኋላ ነው ጥምቀትን ያመጣው አይደል? ያመነ የተጠመቀ ሲባል ያመነ የተጠመቀ አለና ምን ይላል? አለ ያመነ የተጠመቀ ያላመነ ይፈረድበታል። ኧረ ያመነ የተጠመቀ ምን ይላል? ሚላይ ያመነ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል ነው። ወደሱ ይሄዳለው። ያመነ የተጠመቀ ምን ይላል? ይድናል። እሺ፣ ጥምቀትን ጌታ ኢየሱስ ከድነት በፊት ነው ያመጣው? በኋላ ጥምቀትን ያመነ የተጠመቀ ይድናል። በኋላ ነው ከድነት በኋላ ነው ጥምቀት መጣው። እስቲ በራስ አንድ ጊዜ አስቦ እስቲ። ችግር የለውም ቆይ ያመነ የተጠመቀም ይድናል። ስለዛ የሚጠመቀው ከመዳን በፊት ነው ከመዳን በኋላ የምጠመቁ ከአመነ በኋላ ነው ከዳኔ በኋላ ነው የምጠመቀው ነው ሚላዬ። አሁን ማመንና መዳንን አንድ እያደረግኩ ስሎ የተወዛገበበት መሰለኝ። ድህነት ማለት መዳን አይደለም። ድህነት ማለት መዳን ነው? አዎ ድህነት መዳን ነው። ግን ስማ ያ ከዳንኩኝ በኋላ ወደ ጥምቀት። አሁን ጌታ ኢየሱስ የተናገረው ያመነ ይድናል፣ ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀም ይድናል? የቱን ነው ያለው? ያመነ የተጠመቀ ይድናል። ስለዚህ አሁን ጥምቀቱ የመጣው ከድህነት በፊት ነው ወይስ ከድህነት በኋላ? ጌታችን ኢየሱስ ጥምቀትን ከድህነት በፊት ነው ከድህነት በኋላ ነው ያለው? ያመነ ከድነት በኋላ። ኧረ አንተ አሁን ኢየሱስን አትወደውም ልል ነው በግልጽ። በጣም ይቅርታ አድርግልኝ፣ ለምነው እንደዚህ ምል ለራስ ቤተ እምነት ትምህርት ስትል ኢየሱስን እየካድከው ነው። ጌታ ኢየሱስ ጥምቀትን ከድነት በኋላ ነው ወይስ በፊት ነው ያመጣው? ያመነ የተጠመቀም ይድናል። ይድናል ከማለቱ በፊት ነው በኋላ ነው? ጥምቀት ማለት ጥምቀት ከድህነት በፊት ነው ወይስ በኋላ ነው ያለው ጌታ ኢየሱስ? አንተ እኮ ግራ እያገብህ ነው። እኔ በመጽሐፍ ቅዱሱ ነው እንግዲህ። ታዲያ መጽሐፍ ቅዱሱን የምታምን ከሆነ መጽሐፍ ቅዱሱ ላይ ላስነበብህ። እሺ፣ በቃ ላውጣውና እንዴ እኔ እንጃ። አሁን አንተ ያወጣው የቤተ ክርስቲያኑ ላይክ ሌላ ነገር፣ እኔ እንጃ። ኮምፒውተር ግን ሊሆን ይችላል ሌላ ነገር ችግር የለው ማለት ነው። ግራ ገብቶህ ሊሆን ይችላል። ግን እኔ አይዞህ ችግር የለውም። ጥምቀት የሚመጣው ከእምነት በኋላ ነው እንጂ፣ ከእምነት በኋላ ነው። ሰው ሳያምን አይጠመቅም፣ ነው ከእምነት በኋላ ነው። አዎ፣ ግን ከእምነት በኋላ ነው። በፊት ነው እኮ አይደለም ያልኩህ። ይኸው ምን ይላል? ከተቀበልክ አይበቃም። እንደ ቁጥር አስራ ስድስት ላይ ምን ይላል? ምን ይላል? አስራ አምስት አይ አስራ ስድስት ያመነ የተጠመቀ ይድናል። ጥምቀት የመጣው ከድነት በፊት ነው በኋላ ነው? እዚህ ላይ ያመነ የተጠመቀ ይድናል። እዚህ ጋር ያመነ ድነት ነው አይደለ? አይ ማመን ማመን ነው አለቀ፣ ይድናል። ማ ይኸው፣ በኋላ ላይ መጣኩ የማመን ውጤት ነው ድህነት፣ የማመን ውጤት ነው። ድህነት ውጤት ነው። ድህነት ውጤት ነው። ድህነት የመጣው ከጥምቀት በኋላ ነው። እሺ አሁን ቆይ አንዴ፣ ያመነ የተጠመቀ ይላል። ስለ ጥምቀት የመጣው ከድህነት በፊት ነው በኋላ ጥምቀት ጥምቀት የመጣው ከድህነት በኋላ ነው በፊት ነው። እዚህ ጋር ጌታ ኢየሱስ ጥምቀትን ያመጣው ከድህነት በፊት ነው በኋላ በኋላ ያመነ የተጠመቀም ይድናል ጥምቀትን ጌታችን ኢየሱስ ከድህነት በፊት ነው በኋላ ነው ያመጣው በኋላ ነው አይ ኖ አይ ቆይ ላልቀሰበት ሚት አርግልኝ ኖ ጋይስ አንድ አልቅሽ ልጨርስ፣ አልቅሽ ልጨርስ። አልመጣም በቪዲዮ ሚላዬ በጣም ይቅርታ። እንግዲህ ካለ፣ በጣም ይቅርታ። አስወረዱም ወደ ሬተሮች ያው በዛ መሰለኝ። ወደ አለን እግዚአብሔር በነገሩ ሁሉ ይርዳ ያግዝ። እስቲ እሱ የሆነ እንግዲህ ሌላ ምንም ማለት አንችልም። እዚህ ጋር ለማንኛውም አንድ ነገር ላስታውሳችሁ። እሺ ቁጥር አስራ ስድስት ያመነ የተጠመቀም ይድናል የተጠመቀም ይላል። ጥምቀቱ ከምን በፊት ነው? ከድህነቱ በፊት ከድህን አንዴ፣ ማን ነው ሀና ፕሬዝንት? እሺ ሀና ባላገር አንዴ ሚውት ያድርጉልኝ፣ ከታላቅ ይቅርታ ጋር ጥምቀቱ የመጣው ኬስ በፊት ነው ከድህነት በፊት የተጠመቀም ይድናል ከድህነት በፊት መጠመቅ ይህን ለምሪ ያመጣውት ላሳያችሁ እዚህ ጋር ጥምቀት ከምን በፊት ከድህነት በፊት መሰረተ ማን ነው መሰረተ ክርስቶስ ነው ምናምን ተባብለ ኤምኬሲ ቸርች ደግሞ ስለ ጥምቀት ስትናገር እንደዚህ እንደዚህ አድርጎ ድህነትን ምን ካገኘ በኋላ ድህነትን ካገኘ በኋላ ጥምቀት ድነትን ካገኘ በኋላ ጥምቀት ምንን ካገኘ በኋላ ድነትን ካገኘ በኋላ ጌታ እየሱስ ጥምቀትን ከድህነት በፊት ያስቀምጠው ተመልከቱ ጌታ እየሱስ ጥምቀትን ከድህነት በፊት ኤምኬሲ ጥምቀትን ከድህነት በኋላ ስለዛ ጥምቀትማ ነው ጌታ እየሱስ ስንንቀበል ወይስ ኤምኬሲ እኔ ሚላ ያው ገብቷል ብዬ ተስፋ አድርጋለሁ አንድ ይቅርታ